ሳምሶን ሀያንድ ሰላም ጤና ይስጥልን። ክቡራትና ክቡራን አድማጮቻችን በዛሬው ዕለት ስለ ኢክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጭ ያለ እርግዝና እናያለን። ከማህፀን ውጭ ያለ እርግዝና ምንድን ነው? እስከዚያው ድረስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላይ ደግሞ የሚገነባ ሀሳብ መስጠት እንዳይረሳ እያልን አስታውሳችኋለሁ። ዛሬ ትንሽ አይነት ስላመመኝ ይቅርታ ለማለትም እወዳለሁ። ወደ ቪዲዮአችን እንቀጥል። ኤክቶፒክ ፕሪግናንሲ ወይም ከማህፀን ውጭ ያለ እርግዝናን ስናይ ይህ እንግዲህ ከስሙ እንደምንረዳው ከዋናው የማህፀን ክፍል ውጭ የሚፈጠር ጽንስ ነው። አብዛኛውን ጊዜ እንግዲህ የሚፈጠረው ፋሎፒያን ቲዩብ ላይ ወይም ደግሞ ቦይ እንቁልጢ ላይ ሲሆን ሌሎቹም ላይ ኖቫሪ ወይም እንቁልጢ ላይ፣ ሰርቪክስ ላይ ወይም ደግሞ የማህፀን ጫፍ ላይ፣ አብዶመን ላይ ወይም ደግሞ ወድ ውስጥና ሌሎች ጠባሳ ቦታዎች ላይ ይከሰታል ማለት ነው። ልክ እናንተ እንግዲህ ይህንን የምታውቁበት ያንገዳለ ምልክቶቹ አሉት። ከዛ በተጨማሪ ደግሞ እንዴት ይከሰታል የሚለውን እናያለን። ግን ኤክቶፒክ ፕሪግናንሲ እንዴት ይከሰታል የሚለውን ስናይ ፋሎፒያን ቲዩብ ላይ ሲሊያ የሚባሉ ሄር የሆኑ ላይክ ስትራክቸሮች አሉ ማለት ነው ልክ እንደዚህ ፀጉር የመሳሰሉ ነገሮች በቀጥታ አላማቸው እንቁላል ሊሆን ይችላል፣ ፈርትላይዝድ የሆነ ኦቫም ሊሆን ይችላል። በቀጥታ ምንድን ነው የሚያደርጉት? ወደ ማህፀን ማስገባት ማለት ነው። ይገፉታል፣ ፑሽ ፑሽ ፑሽ ያደርጉታል ማለት ነው። ይህን እንድትረዱት በቀላሉ ማበጠሪያ ምሳሌ ልስጣቸው፣ የጸጉር ማበጠሪያ ማለት ነው። የጸጉር ማበጠሪያ ስታበጥሩ ተባይን ያወጣል፣ ቆሻሻ ነገሮች ካሉ ያወጣል። ታዲያ ልክ መሀል ላይ የሆነ ፓርት ግን እንደ ዘንግ ዘንግ ዘንግ የሚመሳሰሉ ቀጫጭን ሄር ሄር የሚመሳሰሉ ነገሮች አሏል። እነሱ ቢቆረጡ ቢወገዱ ምንድን ነው የሚሆነው ማውጣት ይችላል። እንዲ ያወጣ ማለት ሙሉ በሙሉ ስለዚህ፣ ልክ ያም በቀጥታ ለምሳሌ እዚህ ጋር ያለው ሲገፋ፣ ወደ ማፀን እንዲገባ ሲገፋ፣ እዚህኛው ላይ ያለው ተቀብሎ ካልገፋ ስታክ ያደርጋል ማለት ነው። እዛ ላይ ኢምፕላንት አድርጎ ግሮ ያደርጋል። ያኔ ፅንሱ ፋሎፒያን ቲዩብ ላይ ይሆናል ማለት ነው። ግልጽ ነው። ታዲያ ሌሎች ላይም በዚሁ መልኩ እታች ላይ ወርዶ ቁጭ የሚሉበት መንገድ ለምሳሌ ሌሎች ኢንዶሜትሪያል ካቢቲ ላይ እስካር ካለ ወደ ሌላ ቦታ ሽፍት ያደርጋል ማለት ነው። አብዶመን ላይም ወይም ሆድ ውስጥ ለምሳሌ ራፕቸር አድርጎ ፋሎፒያን ቱብ ላይ ማለት ነው። ራፕቸር አድርጎ ቀጥታ ዛ ላይ የሚፈጠርበትና የሚሆንበት ምክንያት ይኖራል ማለት ነው። ታዲያ ይህ ጥናቱ እንደሚያሳየው ከአንድ ነጥብ አንድ እስከ አንድ ነጥብ ፐርሰንት በኢትዮጵያ ውስጥ እነዚህ እናቶች ላይ እንግዲህ የመከሰተ እድል አለው ማለት ነው። ታዲያ ይህን የሚያጋልጡ ነገሮች ምን ምን ናቸው የሚለውን በዚህ ቪዲዮ እናያለን። ከዛ በፊት ግን በጣም ወሳኝ የሚባሉ ምልክቶች አሉት። እንግዲህ ምልክቶቹ የሚታዩት እርግዝ ነው ከአንድ ወር እስከ ሶስት ወር ድረስ ነው። ይህ ማለት ደግሞ ከአራት ሳምንት እስከ አስራ ሁለት ሳምንት ባለው ውስጥ ይሆናል ማለት ነው። ዋና ምልክቶች ክላሲካል የሚባሉ ምልክቶች አሉ። የመጀመሪያው ከባድ የሆነ የሆድ ህመም ሲሆን፣ በተለይ በአንድ ጎን የሆነ የሆድ ህመም ነው። ሌላኛው ደግሞ ተጨማሪ የባጅናል ብሊዲንግ ወይም በከረቤዛ የሚወጣ የደም መፍሰስ ነው። ሶስተኛው ደግሞ የወር አበባ መቅረት ማለት ነው። ታዲያ ሌሎችም ተጨማሪ ግን ምልክቶች አሉ።

ብዙ ደም በሚፈስበት ሰዓት የራስ መሳት ሊኖር ይችላል። አይን ብጅታ ሊኖር ይችላል። ከዛ በተጨማሪ ደግሞ የደም ግፊት መቀነስና የልብ ምት መጠን መጨመር ይኖራል ማለት ነው። በተለይ ደግሞ ራብቸር ያደረገ ከሆነ ፋሎፒያን ቲዩብ ሆኖ ለምሳሌ ራብቸር ካደረገ ትክሻ አካባቢ ህመም ይኖረዋል ማለት ነው። እነዚህ ምልክቶችም አሉ ማለት ነው። ታዲያ ይህ የሚያጋልጥ ነገር ምን አለው ካላችሁ፣ ለዚህ የሚያጋልጡት ነገሮች በጣም ወሳኝ ወሳኝ የሚባሉ ነገሮች አሉት። የመጀመሪያው ኢንፌክሽን ነው። ፐልቪክ ኢንፍላማቶሪ ዲዚዝ ወይም ደግሞ ሌሎች ኢንፌክሽኖች ናቸው ማለት ነው። ሌላኛው ደግሞ ተጨማሪው ነገር የወሊድ መቆጣጠሪያ ፕሮጀስትሮን የያዘ ሆርሞን ከሆነ ለምሳሌ አዩሲዲን ብንወስድ በማህፀን ውስጥ የሚቀመጥ የወሊድ መከላከያ ነው። ይህ የወሊድ መከላከያ ምንድነው? እንግዲህ ፕሮጀስትሮን ስላለው ይህ ፕሮጀስትሮን ደግሞ በቀላሉ ፋሎፒያን ቲዩብ ሪላክስ እንዲሆን ያደርጋል ማለት ነው። ፋሎፒያን ቲዩብ ሪላክስ አደረገ ማለት እዛ ላይ ያሉ ሲሊያዎች ይለጠጣሉ፣ የመግፋት አቅማቸው ይቀንሳል ማለት ነው። ያቀነሰ ማለት እዛ ላይ እስታክ አድርጎ እርግዝናው የመፈጠር እድል አለው ማለት ነው። ሌላኛው እንግዲህ ሲጋራ ማጨስ ሊሆን ይችላል። ለምሳሌ ፕሪቬሲ ስትሪ ካለባት ወይም ደግሞ ከዚህ በፊት ከማህፀን ውጭ እርግዝና ካለ ሊሆን ይችላል። ጠባሳ ነገር ካለ ማለት ነው። በተለይ ከዚህ በፊት በቀዶ ሕክምና ጠባሳ ካለ የተሰራ ሰርጀሪ ማለት ነው ካለ፣ እነዚህ እነዚህ በጣም ዋነኛ ምልክቶች ናቸው።